ሻሎም ሻሎም፣ ወገንታትና ህዝበታት እንዴት ናችሁልኝ? ሰላማችሁ ይብዛ። እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ፣ አደረሰን። የዘንድሮ የመስቀል በዓልን እንግዲህ ትንሽ ለየት ባለ መልኩ ነው ያከበርነው። የት ነው እንዴት ነው ማለታችሁ አይቀርም መቼም። በመቄዶኒያ የበጎ አድራጎት ድርጅት ውስጥ የዘንድሮን የመስቀል በዓል ደስ በሚል ሁኔታ ከእናት ከአባቶቻችን ጋር በረከትን እያገኘን የበረከት ስራ እየሰራን ብርቃታቸውን እየኮመኮምን ደስ በሚል ሁኔታ በዓሉን አሳልፈናል። እንግዲህ የነበረንን ቆይታ በጥቂቱ ለእናንተ ለማካፈል ሞክር ያለው ቪዲዮን እያያችሁ ኪራቲብን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቻናላችንን እንድታሳድጉ አደራ አላለው ስለሆነት ለመናገር በጣም ደስ የሚል ጊዜ በጣም ደስ የሚል ቆይታ ነበር የነበረን በመቄዶኒያ ግቢ ውስጥ። መቄዶኒያ እንግዲህ እንደምታውቁት ትልቅ የሆነ ሀገር በቀል እርዳታ ድርጅት ነው። በዚህ ድርጅት ውስጥ እንግዲህ በጣም ብዙ አረጋውያን፣ በጣም ብዙ የአእምሮ ታማሚዎች፣ በጣም ብዙ ዳይፐር የሚደረግላቸው እናቶች አባቶች አሉ እና ከእነሱ ጋር በዓልን ማሳለፍ በራሱ ደግሞ የሚሰጠው ትልቅ ደስታ አለ፣ ትልቅ ስሜት አለ እና እንግዲህ ይህንን ስሜት እንድትካፈሉልኝ ነው። እናንተም እንግዲህ በቻላችሁት አቅም በሌሎች በዓሎች የራሳችሁ ፕሮግራሞች ሲኖራችሁ ሰርግ፣ ልደት ኒካ፣ ሰደቃ፣ የተለያዩ ፕሮግራሞች፣ ሙት ዓመት ሲኖራችሁ እየሄዳችሁ በመቄዶንያ ቅጥር ግቢ ውስጥ እንድታከብሩ በዚህ አጋጣሚ ኢንቫይት አደርጋችኋለሁ። ከቪዲዮ ጋር ሪፍ ቆይታ እንደሚኖራችሁ ተስፋ አደርጋለሁ። ሰላማችሁ

አዲስ አመት የሰላም፣ የጤና የፍቅር የመተሳሰብ፣ የስኬት ዘመን ይሆነላችሁ። በአዲስ ዓመት በአዳዲስ ጽድት ጽድት ባሉ ስራዎች እንድንገናኝ ኪራቲብን፣ ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን ይወጡ። መልካም አዲስ ዓመት ሰላማች ሰላማችሁ በመቀጠል ደግሞ የቡና ቆይታ ይኖረናል። የቡና ቆይታውን የሚያደርጉልን አርቲስት ገነትና አርቲስት ዳጊ ናቸው። ሁለቱ ጥሩ የቡና ወግ ያስተናግዳሉ ብለን እናምናለን። እናንተም እንደምትደሰቱበት እርግጠኛ ነን። አብረን እንከታተላለን። እናመሰግናለን። መልካም በዓል! እሺ ቤተሰብ እንግዲህ በመቄዶኒያ የበጎ አድራጎት ድርጅት ያሳለፍ ነውን የመስቀል በዓል ልዩ ቆይታችንን እየተከታተላችሁ ነው። በቪዲዮ ዘና እያላችሁ እንደሆነ ምንም ጥርጥር የለኝም። እዚህ ጋር ደግሞ እንግዲህ ከቤተሰብ ጋር ሰብሰብ ብለን ለበአል የበዓል ፕሮግራሙ ሲተላለፍ በቴቪ እያየን ከቤተሰብ ጋር ትንሽ ሙድም እየተያዘብኝ ነበረ። ቤተሰቦች በነገራችን ላይ በጣም ደስ ያላችሁበት እግዚአብሔር ይመስገን እንኳን እንኳን ለመስቀል ብርሃን በሰላም አደረሳቸው። እሺ፣ በቅድሚያ እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ፣ በሰላም አደረሰን። እዚህ በዓሉን ከኛ ጋር ለማሳለፍ የታደማችሁ የክብር እንግዶች በመካከላችን በዓሉን ከኛ ጋር ለመታደም የተገኛችሁ የሃይማኖት አባቶች፣ በመቄዶንያ የበጎ አድራጎት ድርጅት ውስጥ እየተገለገላችሁ ያላችሁ እናቶች፣ አባቶች ሁላችሁም እንኳን ለብርሃን ለመስቀሉ በሰላም አደረሳችሁ፣ በሰላም አደረሰን። ዛሬ እንግዲህ በዓል ነው፣ ለእኛ ለክርስቲያኖች ደግሞ ትልቅ በዓል ነው፣ ትልቅ የደስታ ቀን ነው እና ይህንን የደስታ ቀን ይህንን በአይነቱ ልዩ የሆነ በዓላችንን ደስ በሚል ሁኔታ እንደዚህ በእናቶቻችን በአባቶቻችን ተከበን ምርቃታቸውን እየተቀበልን ደስ ብሎን እንድናሳልፍ የፈቀደለን አምላካችን ስሙ የተመሰገነ ይሁን። በቅድሚያ ስማቸውን አስተዋውቁልንና አዲሱ ዓመት የሰላም፣ የጤና፣ የፍቅር፣ የመተሳሰብ፣ የስኬት ዘመን ይሆንላችሁ። በአዲስ ዓመት በአዳዲስ ጽድት ጽድት ባሉ ስራዎች እንድንገናኝ ኪራቲውን ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን ይወጡ። መልካም አዲስ ዓመት ሰላማችሁ አስተዋውቁልን እና ዛሬ በዓል እንደመሆኑ መጠን እንግዲህ ደስ በሚል ሁኔታ እያከበርን ደስ በሚል ሁኔታ እያሳለፍን ያለ ነው በዓልን እና እስኪ የተሰማችውን ስሜት በዓልን በዚህ በመቄዶንያ ነው የበጎ አድራጎት ድርጅት ውስጥ ማሳለፍ ላቀርስኩ አብረን እንድናሳልፍ ከኢንዲኬተሪንግ ይህንን የመሰለ ቡፌ ና ይህንን የመሰለ የቡና ሴሬሞኒ ስፖንሰር አድርጎናል ከልብ አመስገኑልን በመጨረሻም እንግዲህ የምናስተላልፈው መልእክት ምንድን ነው? ቅድም እንዳልኩት መቄዶንያ ትልቅ ትልቅ ሀገራዊ ድርጅት ነው። በርካታ እናት፣ አባት፣ የአእምሮ ህሙማን፣ ዳይቨር ተጠቃሚዎችን እቅፍ ድግፍ አድርጎ የያዘ ትልቅ ድርጅት ነው እና ይህ ድርጅት ደግሞ እንግዲህ ነገ ከዚህ በተሻለ መልኩ ትልቅ ስራ እንዲሰራ የሁላችንም እገዛ ያስፈልጋልና። ሁላችንም ከመቄዶንያ ጎን እንድንሆን አላፊነታችንን እንድንወጣ አደራላለው። እንግዲህ ያው ድርጅቱ እያስገነባ ያለው ግዙፍ ህንፃ አለ እንደምታውቁት። እሱንም እንግዲህ ያው የምንጨርሰው የምናሳምረው ኛውንን እና ሁላችንም ተረባርበን ሁላችንም አላፊነታችን ነው ብለን ተቀብለን ይህንን ግዙፍ ህንፃ እንድንጨርስ ሁሌም ቢሆን ከመቄዶንያ ጎን እንድንሆን አደራ ላለው። በድጋሚ እንኳን አደረሳችሁ መልካም አዲስ ዘመን፣ መልካም የመስቀል በዓል ላችሁ። በጣም አመሰግናለሁ። ራስን ቲቪ ላይ በማየት ምን ተሰማ? ብዙ ጊዜ እንዳየ ካውቃለሁ። አዲሱ አመት የሰላም የጤና የፍቅር የመተሳሰብ የስኬት ዘመን ይሆናላችሁ። በአዲስ አመት በአዳዲስ ጽድት ጽድት ባሉ ስራዎች እንድንገናኝ ኪራቲን ሰብስክራይብ ሼር ላይክ በማድረግ የዜግነት ግዴታቸውን ይወጡ። መልካም አዲስ አመት ሰላማችሁ። በመጨረሻም እንግዲህ የምናስተላልፈው መልእክት ምንድን ነው? ቅድም እንዳልኩት መቄዶኒያ ትልቅ ትልቅ ሀገራዊ ድርጅት ነው። በርካታ እናት አባት የአእምሮ ህሙማን ዳይቨር ተጠቃሚዎችን እቅፍ ድግፍ አድርጎ የያዘ ትልቅ ድርጅት ነው እና ይህ ድርጅት ደግሞ እንግዲህ ነገ ከዚህ በተሻለ መልኩ ትልቅ ስራ እንዲሰራ የሁላችንም እገዛ ያስፈልጋል እና ሁላችንም ከመቄዶኒያ ጎን እንድንሆን ኃላፊነታችንን እንድንወጣ አደራላለው። እንግዲህ ያው ድርጅቱ እያስገነባ ያለው ግዙፍ ህንፃ አለ እንደምታውቁት። እሱንም እንግዲህ ያው የምንጨርሰው የምናሳምረውኝ የሆነንና ሁላችንም ተረባርበን ሁላችንም ኃላፊነታችን ነው ብለን ተቀብለን ይህንን ግዙፍ ህንፃ እንድንጨርስ ሁሌም ቢሆን ከመቄዶንያ ጎን እንድንሆን አደራ ላለው። በድጋሚ እንኳን አደረሳችሁ። መልካም አዲስ ዘመን፣ መልካም የመስቀል በዓል ይሆንላችሁ። በጣም አመሰግናለሁ። መግባባችን ደስና እግዚአብሔር ቢንያምን የመረጠው ገና ለምን ትላይ ለማንሳት የተቸገረውን ለመርዳት አዲሱ ዓመት የሰላም የጤና የፍቅር የመተሳሰብ የስኬት ዘመን ይሆንላችሁ። በአዲስ አመት በአዳዲስ ጽድት ጽድት ባሉ ስራዎች እንድንገናኝ ኪራቲውን ሰብስክራይብ ሼር ላይክ በማድረግ የዜግነት ግዴታችሁን ይወጡ። መልካም አዲስ አመት። ሰላማችን የድሆች የችግረኞች የወደቁትን የሚያነሱ

ሰሚ ይላሉ የዶክተር ቢኒያም ካላማታን ከታላቅ ህንፃ ይህን የጀመረው የጀመረው ህንፃ እንዲያቀለል ለዚህ ትውልድ ብቻ ለለሚ ለሚቀጥለው ትውልድ ትውልድ ጭምር እና ኢትዮጵያኖች ደጎች ናቸው።

እድሜ ለመቄዶንያ እድሜ ለቢንያ እንደሆነ በህይወት ተሽሎኝ እነሱን ለማመስገን አሉ ለማክበር አጅ ና እግዚአብሔር የተመሰገነ ይሁን እነሱን የሚባርክልን ጤናውን የሚሰጥልን ልጆቻቸው ደግሞ ለወግ ለማዕረግ ደርሰው እነሱን የሚጦሩ

አዲሱ ዓመት የሰላም፣ የጤና፣ የፍቅር የምትተሳሰብ የስኬት ዘመን ይሆንላችሁ። በአዲስ ዓመት በአዳዲስ ጽድት ጽድት ባሉ ስራዎች እንድንገናኝ ኪራቲቭን ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን ይወጡ። መልካም አዲስ ዓመት ሰላማችሁ

ሰላም የጤና የፍቅር የመተሳሰብ የስኬት ዘመን ይሆንላችሁ። በአዲስ ዓመት በአዳዲስ ጽድት ጽድት ባሉ ስራዎች እንድንገናኝ ኪራቲውን ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን ይወጥ። መልካም አዲስ አመት ሰላማችን